አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም፣ ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሰሎሞን የእረፍቱ መታሰቢያ ነው። የዚህ የሰሎሞንም የእናቱ ስም ቤርሳቤ ነው። ዳዊትም ሕግን ተላልፎ ከእርሷ ጋር ስለመመደሉ ባሏንም ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪን ልቅሶን አለቀሰ። ጌታም ንጹሕ ስለሆነ ንስሐው ይቅር አለው። ከዚህም በኋላ በእግዚአብሔር ፍቃድ እርሷን አገባትና ሰሎሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሰሎሞን እንዲነግስና በዝፋኑ ላይ እንዲቀመጥ ቃል ገባለት። እንዲህም ሆነ። ሰሎሞን 12 ዓመት በሆነው ጊዜ አዶንያስ እነግሳለሁ ብሎ ተነሳ። ምክሩ ሁሉ ከሶርያህያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እነርሱም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በኤልቲ ዘኤልቲ ላይ ፍየሎችን፣ በጎችንና ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችን ሁሉ እና የንጉሱን ልጆች ወንድሞችን ሁሉ ጠራ። ከዚህም በኋላ አዶንያስ ይህን እንዳደረገ ለቤርሳቤ በነገሯት ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሱ ሰገደች። ንጉስ ዳዊትም ምኖንሽ አላት። ጌታዬ ንጉስ ሆይ ልጅሽ ሰሎሞን ከኔ በኋላ ይነግሳል በዙፋንም ይቀመጣል ብለህ ለእኔ ለባህሪያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ አዶንያስ ነገሰ። ጌታዬ ንጉስ ሆይ አንተ ግን አላወቅም አለችው። ከንጉሱም ጋራ ስትነጋገር ነቢዩ ናታን መጣ። ለንጉሱም ናታን መጣ ብለው ነገሩት ወደ ንጉስም ገባ፣ በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከኔ ቀጥሎ አዶንያስ ይንገስ በዙፋኔ ላይ ይቀመጥ ያልክ አንተ ነህን? ዛሬ ወርዶ በጎችንና ብዙ ፍየሎችን አርዶ የሰራዊቱ አለቆችንና የንጉስ አሽከሮችን ሁሉ ካህኑ አብያታርንም ጠርቷልና፣ በፊቱ ይበላሉ ይጠጣሉ አዶንያስ ሺህ ዓመት ይንገስ ይሉታል፣ አለው። ዳዊትም መልሶ ቤርሳቤህን ጥሯት አለና ጠሯት። ገብታም በንጉሱ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚች ቀን እንደዚሁ እንዳደርግ ሰውነቴን ከመከራ ሁሉ የአዳነት የእስራኤል አምላክ ሕያው እግዚአብሔር ነው ብሎ ማለ። ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ወርቃ ለንጉሱ ሰገደች። ጌቴዬ ንጉስ ዳዊት ለዛለም ኑር አለች። ንጉስ ዳዊትም የዮዳሄ ልጅ ብንያስንና ካህኑ ሳዱቅን ነቢዩ ናታንንም ግራ ዝማቹንና ቀኛዝማቹን ጥሩልኝ አለ። ንጉስም ከአንተ ጋራ የጌታችሁ አሽከሮችን ይዛችሁ ልጄ ሰሎሞንን በበቅሎዬ ላይ አስቀምጣችሁ ወደ ጊዮን አውርዱት በዚያም ነቢዩ ናተንና ካህኑ ሳዶቅ ገብታችሁ በእስራኤል ላይ አንግሶት አላቸው። እንደመለከት መለከት ንፉ። ሰለሞን ሺህ ዓመት ይንገስ በሉ። ተከትላችሁትም ውጡ። ገብቶ በዙፋኔ ላይ ይቀመጥ። እርሱ ስለ እኔ ፈንታ ይንገስ። በሁለቱ ነገድና በአስሩ ነገድ ይነግስ ዘንድ እኔ አዝዣለው። ካህኑ ሳዶቅም ከድንኳኑ ቀርነ ቅብዕን ወስዶ ሰሎሞንን ቀባው። እንደ መለከትም ነፋ። ህዝቡም ሁሉ ሰሎሞን ሺህ ዓመት ያንግስ አሉ። ህዝቡ ሁሉ ተከትለውት በወጡ ጊዜ ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምጻቸውም የተነሳ ምድሪቱ ተናወጸች። ሰሎሞንም በመንግስቱ ዙፋን ተቀመጠ። የንጉስም አሽከሮች ጌታቸው ንጉስ ዳዊት ሊያመሰግኑ ገቡ።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 በፊቴም በፍጹም ልቦናቸው፣ በፍጹም ሰውነታቸው በእውነት ጸንቶ ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋብህም ብሎ እግዚአብሔር ለኔ ነገረኝ። ቃሉን ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛም በኢዮአብና በሳሚ ወልደጌራ ላይ በቀል እንዲያደርግ አዘዘው። እነርሱ እጅግ የከፉና ብዙ ክፋት የሰሩ ነበሩና። ከዳዊት ረፍት በኋላ ሰለሞን በዚያ መስዋዕትን ይሰዋ ዘንድ ተነስቶ ወደ ገባኦን ሄደ። ገባኦን ፈጽማት ተሰፋ ነበርና ሰለሞንም በገባኦን በዚያው መሰቢያ ውስጥ ሺ መስዋዕትን ሰዋ። እግዚአብሔርም ለሰለሞን በሌሊት በሕልም ተገለጠለት ለአንተ ሰጠ ዘንድ ልብ ያሰበውን ልመናን ለምን አለው ሰለሞንም በቅንነትና በእውነት በንጹህ ልቦናም ከአንተ ጋራ በፊት ጸንቶ እንደኖረ ከአባቴ ከዳዊት ጋራ ታላቅ ቸርነትን አድርገሃል። በዚች ቀን ልጁን በዙፋ ላይ ታስቀምጠው ዘንድ ይህን ታላቁን ቸርነትን አጽነተለታል አለው። አሁንም አቤቱ አንተ ፈጠሬ ስለ አባቴ ስለ ዳዊት ፈንታ እኔን ባሪያህን አነገሰኝ። እኔም መግቤና ወጪን የማላውቅ ታናሽ ብላቴናነኝ እኔ ባሪያህ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገን መካከል አለው። ስለዚህ ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖች በእውነት ፍርድ ይፈርድ ዘንድ ከክፉ ነገርም ለይቶ በጎን ያውቅ ዘንድ ለባሪያ እውቀትን ስጠው። ሰለሞንም ይህንን ነገር ለምኖታልና ይህ ነገር እግዚአብሔር በፊቱ ደስ አሰኘው። እግዚአብሔርም ይህንን ነገር ከኔ ለምንሃልና ለአንተም ብዙ ዘመንና ባለጽግነትን አለምህምና ጠላቶችንም አጥፋልኝ ብላ አለምህምና፣ ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና እነሆ እንዳልህ አደረኩልህ። እነሆ ከአንተ አስቀድቦ እንዳልነበረ ከአንተ በኋላም እንዳንተ ያለ እንዳይነሳ አድርጌ ብልና አስተዋይ ልቦና ሰጠው ሰው በመንግስቱ እንዳንተ እንዳልሆነ ያለመኸኝን ባለጠግነትና ክብር በዘመን ሁሉ እሰጠሃለሁ አለው ሰሎሞንም ከእንቅልፉ በነቃ ጊዜ እውነተኛ ህልም እንደሆነ አወቀ ተነስቶም ወደ ኢየሩሳሌም ሄደ በጽዮንም በእግዚአብሔር ታቦት ህግ አንጻር ባለ መሰዊያ ፊት ቆሞ የሰላም መስዋዕትን አቀረበ ለሰዎችና ለሱም ታላቅ ግብዣ አደረገ። በዚያን ጊዜ ሁለት አመንዝራ ሴቶች ወደ ንጉሱ መጥተው በፊቱ ቆሙ። አንዲቱም ሴት ጌቴ ስማኝ፣ እኔና ይቺ ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ በወለድሁ በሶስተኛው ቀን ይቺ ሴት ወለደች፣ በአንድነትም እኖራለን። በዚያም ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተነጭ ነዋለችና የዚያ ሴት ልጅ በሌሊት ሞተ። በሌሊትም ኩሌታም ተነስታ ተኝቼ ሳለው ልጄን ከአጠገቢ ወስዳ በብቷ አስተኛችው፣ የሞተውንም ልጇም አጠገቢ አስተኛችሁ። ልጄን አጠባ ዘንድ በጠዋት በነቃው ጊዜም ያንን የሞተ ልጅ አገኘው። በነጋም ጊዜ አየሁት ነሆ የወለድኩት ልጄ አይደለም አለች። ይቺ ሁለተኛዋ ሴትም አይደለም ይህ ደህነኛው የኔ ልጅ ነው እንጂ አንቺ ልጅ አይደለም፣ የአንቺ ሴ ሞቶ ነው አለች። በንጉሱ ፊት እንዲህ ተባባሉ። ንጉስም ሰይፍን አምጡ፣ ደህነኛውም ልጅ ከሁለት ቆርጣችሁ እኩሌታውን ለዚች እኩሌታውን ለዚያ ስጡ አለ። ስለ ልጇ ማህፀኗ ታውኳልና ልጇ ደና የሆነ ያቺ ሴት መልሳ ንጉሱን ጌታዬ አይደለም፣ መግደልስ አትግደሉት ደህነኛው ልጅ ለእርሷ ስጧት አለችው። ያቺ ሴት ግን አካፍሉን እንጂ ለእኔም ለእርሷም አይሁን አለች። ንጉሱም መግደልስ አትግደሉት፣ እሱን ለእርሷ ስጧት ላለችው ለዚች ሴት ደህነኛው ልጅ ስጧት፣ እርሷ እናቱ ናትና አለ። እስራኤልም ሁሉ ንጉሱ የፈረደውን ይህንን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበቡ በእርሱ ላይ እንዳለ አይተዋልና በንጉሱ ፊት ፈሩ። ከዚህም በኋላ የእስራኤል ልጆች ከግብፅ ከወጡ አራት መቶ ሰማንያ አራት ዘመን በሆነ ጊዜ ሰሎሞን በእስራኤል ላይ በነገሰ በአራተኛው ዓመት በሁለተኛ ወር የእግዚአብሔር ቤተ መቅደስ ሊያንጽ ጀመረ። በአስራ አንደኛውም ዘመነ መንግስት ወሩ በአድ በሚባል በስምንተኛ ወር ቤቱና ስርዓቱን ሁሉ ፈጸመ። በሰባት ዓመትም ውስጥ ሰራው። የራሱንም ቤት በአስራ ሶስት ዓመት ሰርቶ ጨረሰ። ከዚህ በኋላ ሰለሞን የእግዚአብሔርን ቤትና የራሱን ቤት በሀያ ዘመን ሰርቶ በጨረሰ ጊዜ የእግዚአብሔር ታቦተ ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ የእስራኤልን ሽማግሌዎችንና የነገድ አለቆችን የአባቶቻቸውንም ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ሁሉ ወደ ንጉሱ ወደ ሰሎሞን በሰባተኛ ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና በምስክሩ ድንኳን ውስጥ ያለን ንዋይ ቅድሳቱንም ሁሉ ተሸከሙ። ንጉሱና እስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸው በጎችንና ላሞችን ይሰዉ ነበር። ካህናቱም ታቦታን ከኪሩቤል ክንፎች በታች በቤት ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታው አስገቧት። ኪሩቤልም በታቦታው ላይ ክንፋቸውን ጋርደዋል እና ኪሩቤልም በስተላይ በኩል በቅድስተ ቅዱሳን ላይ ታቦታውን ጋርዷት ነበር። ከቅድስተ ቅዱሳንም ጋራ የተያያዙ ነበሩ። ቅዱሳን ኪሩቤል ከፍ ብሎ ከቅድስተ ቅዱሳኑ አንጻር ላይ ሆነው ያያሉ፣ በውጭ ግን አይታይም ነበረ። ከግብፅ ሀገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ገባላቸው። ሙሴም በዚያ በኮሬብ ካኖራቸው ከሁለቱ ጸላቶች በቀር በታቦት ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱ ወደ ቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን መላው። የእግዚአብሔር ብርሃን ማደሪያው ቤተ መቅደስ መልቷልና ከብርሃኑ መገለጥ የተነሳ ካህናቱ ስራቸውን መስራትና ከፊቱም መቆም ተሳናቸው። ያን ጊዜ ሰሎሞን እግዚአብሔር በደመና ውስጥ እኖራለሁ ብሏል። እኔም ለዘላለም የምኖርበት ማደሪያዬ ቤተ መቅደስን በእውነት ሰራውልህ አለው። ንጉሱም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቃቸው፣ ወደ እግዚአብሔርም ረጅም ጸሎት ጸለየ። ሰሎሞንም ይህን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገርለት እጆቹንም ከሰረጋበት ከመሰው በፊት ተነሳ። ቆሞም የእስራኤልን ማህበር እንደ ተናገረው ሁሉ ለወገኖቹ ለእስራኤል ረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላ ንጉሱና የእስራኤል ልጆች ሁሉ በእግዚአብሔር ፊት መስዋዕትን ሰው። ንጉሱ ሰለሞንም ለእግዚአብሔር ስለ ሰላም መስዋዕት የሰዋቸው 22 ሺህ ላሞችና 120 ሺህ በጎች ናቸው። ንጉሱ ሰሎሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞ በገባዖን እንደታየው ዳግመኛ እግዚአብሔር ለሰሎሞን ታየው። በፊቴ ለመንከኝን ለመናህና ጸሎትን ሰማው። እንደ ለመናህ ሁሉ አደረግኩልህ። ስሜ በዚያ ለዛለም ጸንቶ ይኖር ዘንድ የሰራኸውን ቤተ መቅደስ አከበርኩት። ልቦናዬም አይኖቼም በዘመኑ ሁሉ በዚያ ጸንቶ ይኖራሉ አለው። ሰሎሞንም አርባ ዘመን ነገሰ። ከመንግስቱ በፊት አስራ ሁለት ዓመት ኖረ። መላ ዕድሜውም ሀምሳ ሁለት ዓመት ነበር። በሰላም አረፈ። ይህም ጥበብ የተሰጠው ንጉስሥ ሰለሞን ጥቅም ያላቸው ብዙዎች መጻሕፍትን ደርሷል። እሊህም ትንቢትና ትምህርት ያለባቸው ምሳሌዎችን እና ማህሌዎችን ናቸው። ለእግዚአብሔር ምስጋና ይሆን እኛንም በቅዱሳን ጸሎት ይማረን ለዘለዓለሙ አሜን። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። ይህም ቅዱስ መነኮስ በላይኛው ግብፅ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙር ነበር። ዲዮቅልጥያኖስም ብዙዎች ሰማዕታትን ሊያሰቃያቸውና ደማቸውን ሊያፈስ በጀመረ ጊዜ በአንዲት ቀን ሰማንያ ሰማዕታት አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባኖብን አስታወሱት፣ የእንዲነው ገዢ ወደ ሆነው ወደ ያረኖስ አቀረቡት። እርሱም ለአማልክት እጠን ሰዋ፣ ይህንም የምንኩስና ልብስ ከላይ ወርቅ ጣል አለው። አባኖብም የስራ ከቶ ከኔ ዘንድ አይደረግም የክብር ባለቤት ፈጣኔ ኢየሱስ ክርስቶስንም አልተውም የረከሱ ጣዖታትንም አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባኖብ ክብር ይግባውና በጌታችን በኢየሱስ ኃይል ታግሶ ተቀበለ። ከዚህ በኋላ ወደ አምስቱ አህጉር ሰደደው። በዚያም በጉድጓድ ውስጥ አሉት በውስጡም ጌታችን ከሀዲው ዲዮቅሊጠኖስን አጥፍቶ ደግ ንጉስ ቆንስጠንጢኖስን እስከ ሾሞ ድረስ ሰባት ዓመት ኖረ። ቆንስጠንጢኖስን በነገሰ ጊዜ ክብሬ ግባውና ስለ ክርስቶስ የታሰሩትን ሁሉ ፈትተው ወደ እሱ እንዲያቀርቧቸው ከእርሳቸውም እንዲባረክ ወደ አገሮች ሁሉ ደብዳቤዎች ላከ። ለመልእክተኞችም እንዲያላቸው ሁሉንም ወደ እኔ ማድረስ ካልተቻላችሁ እጆቻችሁን በራሴ ላይ ጭኖ ይባረኩኝ ዘንድ ክብር ያላቸው ታላላቆችንና መምህራንን አምጡ። ከነርሱም ውስጥ የታወቁ የአህናህ ከተባለ አገር አባ ዘካሪያስ፣ ከፊዩም መክሲሞስ፣ ከአገረ ድሂን አጋቢዎስ፣ ከአገረ አላኦስ አባ ኖብ ናቸው። የንጉሱ መልክተኞችን በየአገሮች ሁሉ እየዞሩ የታሰሩ ቅዱሳንን ከእስር ያወጧቸው ነበር። እነርሱም ደስ ይላቸው ነበረ። የተመሰገነ እግዚአብሔርን ያመሰግኑት ነበር፣ ይዘምሩሉትም ነበር። የንጉስ መልእክተኞችም አባ ኖብን ከአምስቱ ሀገር ፈልጎ የአገሩ አንጻር ወደሆነች ወደ ሀገረ በሰላ ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበር። የንጉሱም መልእክተኛ አገኘውና ከእርሱ ጋር ወሰደው። ወደ እንዴናውም እስከ ደረሱ በመርከብም ተሳፈሩ ክርስቲያኖችም ተሰበሰቡ። በውስጣቸውም አራት ኤጲስቆጶሳት ነበሩ። አባኖብም ያለ ውዴታው ቅስና ሾሙትና የቁርባን ቅዳሴን ቀደሰ። በቅዳሴውም ፍጻሜ ቅዱሳት ለቅዱሳን ብሎ ጮኸ። ይህም ማለት ንጹሕና ቅዱስ የሆነ ከስጋው ከደሙ ይቀበል ማለት ነው። በዚያም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን በመሰዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ስጋውንና ደሙን ካቀበላቸው በኋላ ወደ ንጉሱ ለመሄድ ተዘጋጁ። ቁጥራቸውም ሰባ ሁለት ነበር። ሰላሳ ሰባት ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላ ተቀመጡ። ባለፉም ጊዜ የደናግል ገዳማት ካለበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸው ሰባት መቶ ነበር። ከነርሱ ጋራም እስከሚሰበሰቡ በቅዱሳኑ ፊት ይዘምሩ ነበር። ወደ ንጉሱ ከተማ በደረሱ ጊዜ ወደ ንጉሱ ከመግባታቸው በፊት በውሃ ያጥቧቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲሁም ሁሉ አደረጉ። ቅዱስ አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉስ በገቡ ጊዜ ከእርሱ ቡራኬ ተቀበለ፣ ቁስላቸውንም ሳመ፣ እጅግም አከበራቸው፣ ብዙ ገንዘብም ሰጣቸው። እነርሱ ግን ለቤተ ክርስቲያንም የሚሆን ቅዱሳት በቀር ምንም ምን አልተቀበሉትም። ከዚህ በኋላ ሰላም ተሰጦ ወደ ሀገራቸው በሰላም አሰናበታቸው። አባኖብም ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። የእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዛለሙ አሜን። በዚችም ዕለት የሰማዕታት መርቆሬዎስ፣ ቶማስና ፊልጶስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዛለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም፣ ሰኔ 24 በዚች ቀን አባ ሙሴ ጸሊም ሰማዕትነት ሞተ።